እዚህ ጋር ደግሞ ሌላ ትኩሳት ተፈጥሮብኛል። ዶሮዎቹ እንቁላል ሰብረው መጠጣት ጀመሩ። ከዚህ ቀደም እንደነገርኳችሁ እንግዲህ አስራ አምስት ዶሮዎች ላይ ሙከራ እያደረግኩ እንደሆነ ነግሬያችኋለሁኝ። በተሳካ ሁኔታ እሱን አጠናቅቄ ነበር። ነገር ግን ባላወቅኩት ምክንያት ዶሮቹ የራሳቸውን እንቁላል ዞር ብሎ እየበሉ ሙሉ በሙሉ እንቁላል አይገኝም። በቀን ውስጥ በቀን ውስጥ አንድ ወይ ሁለት እንቁላል፣ እሱንም ቆመን ከጠበቅን ማለት ነው። ቀኑን ሙሉ በጣም ከተከታተልን ሁለት እንቁላል ይገኛል። አሊያም እንደምትመለከቷቸው ድፍን የሚባል እንቁላል ሰብረው ይጠጡታል ማለት ነው። ስለዚህ ምንም እንቁላል አይገኝም። በቃ ምንም ማለት ይቻላል እንደው እንደ እድል እንዴት ሁለት ሶስት እንቁላል ብቻ ቢገኝ ነው። ከዛ ውጭ ምንም አይነት እንቁላል አይገኝም። እንግዲህ እንቁላል እንዲጀምሩልኝ፣ እንቁላል ምርት እንዲጨምርልኝ ብዙ ነገሮችን ሰርቼ ነበረ። አሁን ደግሞ ሌላ አይነት ችግር ተፈጥሮብኛል ማለት ነው። ይህንንም ደግሞ ማስተካከል ይኖርብኛል። ብዙ ነገሮች ሞክር ያለኝ ከዚህ በፊት እንግዲህ፣ ዶሮዎቹ ምንም አይነት እጥረት የለባቸውም። እንቁላል ሰብሮ መጠጣት በሁለት አይነት የሚከፈል ነው። የመጀመሪያ ራሱ እንቁላሉ ጋባሽ ሲሆን ነው። ሁለተኛ ነገር ደግሞ እጥረት ሲኖርባቸው ነው። እነዚህ እጥረቶች ምንድን ናቸው? የካልሽየም፣ የፎስፈረስ ና የፕሮቲን እጥረቶች ናቸው። ዶሮች አንድ እንቁላልን ሲበሉ የሚያገኟቸው ንጥረ ነገሮች እነዚህ ሶስቱ ናቸው፣ በዋናነት ማለት ነው፣ በዋናነት የሚያሟላላቸው ማለት። ስለዚህ ዶሮዎች እጥረታቸውን መተኪያ ወይም ደግሞ ፍላጎታቸው ማሟያ እንቁላልን ሊበሉ ይችላሉ ማለት። ነገር ግን እኔ የምሰራው መኖ ከዚህ ቀደም እንደነገርኳችሁ በጣም ፐርፌክት የሚባል መኖ ነው። እንደው የንጥረ ነገር መብዛት ሊኖር ይችላል እንጂ የንጥረ ነገር ማነስ ፈጽሞ የማይታሰብ ነው። እንደ ልማድ ነው ብዬን ያሰብኩት። እነዚህ እንግዲህ ለዚህ ልማድ ደግሞ መፍትሄ ይሆናል ብዬ ያስቀመጥኩት የተለያዩ ነገሮች አሉ። ምናልባት ትማሩበታላችሁ ብዬ አስባለሁኝ። እኔ ካሉ ዶሮ አርቢዎች እንቁላል ሳይሰበርበት ወይም ደግሞ እንቁላል ሰብሮ መጠጣትን ባህሪ ያላስተናገደ ዶሮ አርቢ አለ ብዬ አላስብም። የጉዳት መጠኑ ይበላለጥ እንጂ እኔም እንቁላል ጣይ ለስሰራ በተመሳሳይ ይሄ ነገር የሚገጥመኝ ነው። ሌሎችም ደግሞ ያው የሚደወሉልን ስልኮች አብዛኛዎቹ ይህንን አይነት ባህሪ ነው። እዚህ ጋ በትንሹ ለማሳየት የሞከርኩት ነገር ምንድ ነው፣ ይህን ነገር እንዴት መቆጣጠር እንችላለን የሚለውን እኔ በተግባር የተፈጠሩብኝን ችግሮች ፕራክቲካሊ የነገርኳችሁ፣ እናንተም ደግሞ ለእርባታችሁ እንዲጠቅም ነው። እንደምትመለከቷቸው ምንም እንቁላል አያስቀሩም። አንድ ዶሮ ከጀመረች ሰብሰብ ብሎ ሙሉ በሙሉ እንደምታዩት ነው። በቃ ጭርስ ነው የሚያደርጉት። ማለት ልማድ ሆኖባቸዋል እነዚህ ዶሮዎች። እኔ እጥረትም ነው ብዬ አላስብም። ይሄ ከልማድ ጋር የሚያያዝ ነው ብዬ ነው ያሰብኩትና ይህንን ለመፍታት ቀጥሎ የማሳያችሁ ብዙ መረጃዎችን ማቀርብላችሁ አላችሁ አሉ። እንግዲህ ይህም ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ እያደረጋችሁ ቤተሰብ እንድትሆኑ ጋብዛለሁ። ብዙዎቻችሁ ቪዲዮቻችንን እያያችሁ ላይክ ሳታደረጉ ኮመንት ሳጽፉልን ነው የምትወጡት እና ለእኛም ደግሞ ማበረታቻ እርስ በርስም በደንብ እንድንማማር ሰብስክራይብ ብታደረጉና ቤተሰብ ብትሆኑ የቻናላችን ቤተሰብ ብትሆኑ የደውል ምልክቱን ብትጫኑ ደግሞ ቪዲዮ በለቀቅን ቁጥር እናንተ ጋር ይደርሳል። አስተማሪ ቪዲዮዎች ናቸው፣ ቀልድ አይደለም። ስራ ላይ ብቻ ነው። በተለይ ዶሮ እርባታ ላይ የሚሰራ ሰው ይሄ በጣም ወሳኝ የሚባል አይነት መረጃ ነው እና እነዚህ ዶሮዎች አስራ አምስት ዶሮዎች ናቸው። አውራ ዶሮውን የምትመለከቱት አውራውን ጨምሮ ማለት ነው። በቁጥር አስራ አራት ናቸው። እስከ አስራ ሶስት እንቁላል መሰብሰብ ጀምሬ ነበረ እውነት ለመናገር የሀበሻ ዶሮዋ ራሱ በጣም ጥሩ በሚባል ሁኔታ እንቁላል መጣል ጀምራ ነበር እና ዛሬ ወደ መፍትሄው ስገባላችሁ ፕላስቲክ እንቁላሎችን አዘጋጀው፣ አርቲፊሻል እንቁላሎችን አዘጋጀው። እና እነዚህ ዶሮዎች ምናልባት ይህን ፕላስቲክ እንቁላል ካሰለቻቸው እንደማይበላ ካወቁና ይህን ባህሪ ከተዉ ብዬ እንደምትመለከቱት እንዲጫወቱበት አደረግኩኝ። በጣም እንዲ በቃ ያው እንደምትበል እንደዚህ ነው በቃ ናቹራሉም ቢሆኑ እንደዚህ ነው የሚበሉት። ተመልከቱ እንግዲህ ምን ያህል ፍላጎት እንዳላቸው ተመልክቱ፣ ለእንቁላል ማለት ነው። ይሄ ፕላስቲክ እንቁላል ነው፣ የህፃናት መጫወቻ አይነት ነገር ነው ይዤላቸው የመጣሁትና እንደምትመለከቱት የእንቁላል ቅርጽ ነው ያለው፣ ምንም አይለዩትም። እንዴት እንደሚጫወቱበት ብቻ ተመልከቱ እናንተ። ይህንን እንግዲህ እንደማይበላ አውቀው ምናልባት ዝም ብሎ ጠቅጥቀው ጠቅጥቀው ጠቅጥቀው ካሰለቻቸው ብዬ ነበረ። በጣም እንደ መፍትሄ ግን አልወሰድኩትም፣ ይሄንን እንደ ዋና መፍትሄ ለምን? ምንም እንቁላል እያገኘው አይደለም ከዚህ ቀደም እንግዲህ እንቁላሉ ላይም የሚታዩ ምልክቶችን አይቼ ነግራችኋለሁ ብያችሁ ነበረ። እንቁላሉም ራሱ ላገኝ ስላልቻልኩኝ ያንን ጥናት ማድረግ አልቻልኩም፣ ምርምር ማድረግ አልቻልኩም። እና በዚህ መልኩ እንደምትመለከቱት ለዶሮዎቹ አስገባውላቸውና ይህንን እንቁላል እስቲ ከበሉት ብዬ ዝም ብዬ አየዋቸው። ያው ጠቅጠቅ ያረጉታል፣ እንደምትመለከቱት ተመልከቱ። ጠቅጠቅ ያረጉታል፣ አይሰበርላቸውም። ነገር ግን እንቁላሉና ትክክለኛውን እንቁላል ሳስቀምጥላቸው ሰብረው መጠጣት ጀመሩ። ለምን ጥንካሬ የለውም፣ እንደ ፕላስቲኩ ይሄ ጥንካሬ ስላለው አይሰበርም እንደምታውቁት። ያኛው ግን ወዲያው ነው ሲሰብሩት የነበረው እና እንደ መፍትሔ የወሰድኩት ግን ዶሮዎችን መንቁር መቁረጥ ነው። በቃ መንቁራቸው መቆረጥ አለበት። ለምን ብዙ ጀማሪ ዶሮ አርቢዎች እኛ ጋር ስልጠና ሲወስዱ የተለማመዱባቸው ናቸው ዶሮቹ እና አፐሩም ለወሩም የተዛባ አይነት ነገር ነው ያለው እና በቃ ዛሬ እንደውም የምትመለከቱት ይህን ቪዲዮ ለመቁረጥ ሳስብ ወደ ዘጠኝ ሰዓት አስር ሰዓት ነው መቆረጥ የሌለበት ሰዓት ነው። ዶሮች መቆረጥ የሌለባቸው ሰዓት ነው በዚህ ሰዓት ማለት ነገር ግን ምንም ማድረግ አልቻልኩም፣ እንቁላል ማግኘት አልቻልኩም። ነገር ግን ደግሞ ሌላ ደግሞ ኤክስፐርመንት መስራት የፈለኩት ምንድነው በዚህ ሰዓት ብቆርጣቸው ምንድነው ችግሩ የሚለውን ለማወቅ ፈልጌ ነበር። እዚህ ጋር መረዳት ያለብን ነገር በእንደዚህ አይነት በጣም ከፍተኛ ሞቃት በሆነበት ሰዓት ላይ መቁረጣችን የደም መፍሰሱን እንዳያባብሰው ነው የሚረዳውና ደም መፍሰሱ አለ በጣም ሁለት ሁለትና ሶስት ዶሮዎች በጣም ደም መፍሰስ ነበረባቸው። እና ይኸው እዚህ ጋር እያየሁ ያለሁት በነገራችን ላይ አስገርመኝ ነው፣ ዶሮቹ ማለት ነው። ለውጣቸው ልነግራቸው አልችልም። በቃ ይህን መኖ ከተጠቀሙ በኋላ እንዴት እንደሚያስደስት እውነት ነው። ነግራችሁ እውነት እኔ እንደዚህ ዶሮ እርባታ ላይ እኔ ያረግኩት ነገር የሆነ ነገር ሲያረግ ደስ አይልም፣ የሆነ ያረጋችሁት ነገር የሆነ ፍሬ ሲኖረው የሚታይ ነገር። እነዚህ ዶሮች እኮ አንደር ዌት የሚባሉ ዶሮችና አንድ ነጥብ አራት አንድ ነጥብ አምስት ኪሎ ነበሩ እኮ አሁን ሁለት ነጥብ አንድ አንድ ነጥብ ዘጠኝ እሱን ደግሞ መዝኜ ነው የማሳያችሁ። በነገራችን ላይ በቀጣይ ቪዲዮ መዝኜ ያሳያችኋለሁኝ እና ይሄ መንቁር መቁረጥ ሂደቱ ነው። ቅድም እንዳልኳችሁ በመሀል ሌላ ሀሳብ አነሳውላችሁ በሆት ዌዘር ወይም ደግሞ ሞቀት በሆነበት ጊዜ ላይ ዲቤክ ማድረጋችን የደም መፍሰሱ ምን ያክል ነው የሚለው ማወቅ ፈልጌ ነበር እና የተወሰኑ ደ አንገታቸው ስኪልስ ድረስ በስብሶብኛል። በትክክል ግን ባለመተኮሴ ነው። ብሌደሩ በነገራችን ላይ ይሄ አውቶማቲክ ዲቤከር ነው እየተጠቀምኩ ያለሁትና ብሌደሩ እስከ ሰባት መቶ ዲግሪ ሴልሺየስ ድረስ መሞቅ መቻል አለበት። ያንን አድርጌ ያለውኝ በትክክል ተኮስኩት። መተኮስ የምንለው ነገር ሶስት ሰከንድ ያክል ነበር የሚፈቀደው በስታንዳርዱ እኔ ግን አምስት ስድስት ሰከንድ አረኩትና በቃ ሙሉ በሙሉ ደሙ መቆም ጀመረ። ማለት በጣም ትንሽ የምትባል በጣም ትንሽ የምትባል ነበር እየታየ የነበረው ና በምትመለከቱት መልኩ በቃ የተለማመዱባቸው ጀማሪ ዶሮ አርቢዎች እንግዲህ እንዴት ይቆረጣል የሚለውን ሳስተምራቸው የተለማመዱባቸው ነበሩ እነዚህ ዶሮዎች። እኔ ደግሞ አስተካክዬ ቆረጥኳቸው። በማንዋሉ መቁረጥ ለምትፈልጉ በነገራችን ላይ ከአፍንጫ በታች ሰባት ሚሊ ሜትር ነው ዝቅ ብላችሁ፣ ከስድስት እስከ ሰባት ማክሲመሙ ሰባት ሚሊ ሜትር ነው። ከዛ በላይ ከሆነ ግን ፈጥኖ ያድግና ደግሞ ትቸገራላችሁ ማለት ነው። በዚህ መልኩ እንግዲህ ዶሮቼን ቆረጥኳቸው። መቁረጥም አይባልም በነገራችን ላይ አቃጥዬ መጠኑን ቀነስኩት እንጂ ቆረጥኩ ማለት እቸገራለሁኝ። ልክ ቄብ ዶሮች እንደሚቆረጡት አደለም የቆረጥኳቸው እና መጠኑን ያሳነስኩት በዚህ መልኩ ወንዱ ዶሮ እንዴት ሊነክሰኝ እንደነበር ባያችሁ እንዴ ሴቶቹን አትንካ እኮ ነው የሚለው። ሴቶቹን አትንካ፣ እንዴት እንዳመለጥ ሁለቴ ሶስቴ። በነገራችን ላይ እዚህ ውስጥ ያለው አውራ ዶሮ ሴት ሲነካ እንዴት እንደሚሆን ማለት ነው ው ው አማዝናኝ ነው። ለማንኛውም ግን በምትመለከቱት መልኩ ዶሮቼን እንደዚህ እየቆረጥኳቸውን ያሉት፣ በቃ ማቃጠል በሉት አልቆረጥኳቸው። መቁረጥ ያው ሙሉ በሙሉ የተቆረጠውንም ማሳያችሁ ነበር። የተቆረጠው በጣም ትንሽ ነው። አቃጠልኩት እዛው ላይ በምትመለከቱት መልኩ በደንብ አድርጌ ይኸው በደንብ አድርጌ ትኩስ አደረግኩት፣ አሳጠርኩት። የደም መፍሰስ አይታሰብም፣ ከነ ጭራሹ የደም መፍሰስ። ይኸው ደም የሚባል ነገር አታዩ። ደም የሚባል ነገር ማለት ስጋን ቆርጠን ደም የሚባል ነገር። ስለዚህ ምን አረጋገጥኩኝ? በዚሁ አጋጣሚ ሳይንስ የሚለውና በተግባር የሚለው ምን ያክል ይጣጣማል? ከወረቀት በዘለለ ለዛ ነው፣ በቃ ዶሮ እርባታ ፕራክቲካል ነገር ይፈልጋል የሚባለው። ለዛ ነው ልምድን ይፈልጋል የሚባለው። ለዛ ነው ስለዚህ በዚህ መልኩ ቆርጬ አሳይቻችኋለሁኝ እና ከዚህ በኋላ ግን ወደ እናንተ ማቀርበው ምንድን ነው፣ አሁን እንቁላሉን ሰብረው ሲጠጡ አይታችኋል በቪዲዮ እንግዲህ፣ ምንም ግልጽ ነገር ነው። ቀጣይ እነዚህ ዶሮ ተቆርጠዋል። ከተቆረጡ በኋላ መንቁራቸው ምን ያክል እያገገመ እንደሆነ፣ አመጋገባቸው ተስተካክሏል አልተስተካከለም የሚለውን፣ እንቁላልም ደግሞ ስራቸው አስቀምጪ ይበላሉ አይበሉም የሚለውን ስለዚህ፣ እዚህ ጋር መቁረጤ በትክክል እንዳይበሉ አድርጓቸዋል ወይስ አላደረጋቸውም የሚለውን የምንለየው በቀጣይ ቪዲዮ ይሆናል ማለት ነው። ስለዚህ እኔ እንደውም እንደዚህ ዝም ብዬ ሳይንሳዊ ነገሮችን ከማወራላችሁ እኔ ስለማውቀው ለእኔ ኖርማል ነገር ነው። ነገር ግን ለእናንተ እንደዚህ ፕራክቲካል የሆኑ ነገሮችን በዚህ ቪዲዮ ይመቸናል የምትሉ ካላችሁ እስቲ በላይክ አንበሽብሹትና ኮመንት ላይ ደግሞ የተሰማችሁን ሀሳብ ጻፉልኝ። በቀጣይ ደግሞ እንደዚህ አይነት ነገር መሬት የወረዱ ነገሮችን ነው። ዝም ብለን ሳይንሳዊ እንደዚህ ዶሮ ምናምን ምናምን አይባልም። ፕራክቲካል የሆነ ነገር እኔም ራሴን እያሳደግኩበት እናንተም ራሳችሁን እያሳደጋችሁበት የምንሄድበት ነውና ይሄ ቪዲዮ ተመችቶናል ካላችሁ ተቀጣይ ቪዲዮ ይዤላችሁ የምመጣው እነዚህ አስራ አምስት ዶሮዎች ገና ብዙ ነገር ያሳዩናል። ገና በጣም ብዙ ነገሮች ያሳዩናል እና እንቁላል ምርታችንን እንዴት ከተቆረጡ በኋላ ያው ስትረስ አለው በጣም በነገራችን ላይ በጣም ፔንፉል ነው የሚባለው ወይ ስትረስ ሬስትረስ ያደርጋቸዋል ወይም ደግሞ ይሄ ሞስት ስትረስፉል ነው የሚባለው አይነት ሙመንት ምንድን ነው፣ ከዚህ ቀደም ነገራችኋለሁኝ። ዲቤኪንግ ቫክሲኔሽን እና ትራንስፖርቴሽን ነው ሶስቱ። በደረጃ ነው ያስቀምጥኩላችሁ። ቫክሲኔሽን አለ፣ ዲቤኪንግ አለ፣ እንዲሁም ደግሞ ትራንስፖርቴሽን አለ። ይሄ ለዶሮዎች በጣም ስትረሱ የሚከታቸው ነገሮች ውስጥ በደረጃ የተቀመጡ ናቸው። እነዚህ በእነዚህ የስትረስ መጠኖችን ስንለካ ማለት ነው። ስለዚህ ይሄ በጣም ህመም አለው እንደምታውቁት ስጋ ነው የሚቆረጠው፣ ህመም አለው። እንቁላል ምርትን ዜሮ ይከትብኛል አቃለውኝ። ያ የነበረው አስራ ሶስት እንቁላል እንደማይመጣ አቃለውኝ። ከሁለትም ከሶስትም ቢጀምሩልኝ ችግር የለውም፣ አስተካክለዋለሁ። እዚህ ጋር ሌላ ጥናት የማደርገው ነገር ምንድን ነው ዶሮዎች መንቁራቸውን ከተቆረጡ በኋላ በምን ያክል ፍጥነት ወይም ደግሞ ለስትረስ ስትረስ በደረሰባቸው ጊዜ የምንመግባቸው የመኖ አይነቶች አሉ። የመኖ አይነቶች እንኳን ማለት ያስቸግራል። የቀመር ያስፈልገዋል፣ መኖ ቀመር ያስፈልገዋል እና ያንን ቀመር ደግሞ ፎርሙሌሽኑን፣ ሬሽኑን ሰርቼ ለእነዚህ ዶሮ ይሰጣለሁ። በምን ያክል ፍጥነት ወደ ምርት ገቡልኝ፣ ከተቆረጡ በኋላ ምን ያክል ጊዜ ይቆያል። በእርግጥ ዶሮቻችሁ አመጋገባቸውን ለማስተካከል ሁለት ሳምንት እንዲሁም ደግሞ ዶሮቻችሁ ወደ ምርት ለመመለስ ሙሉ በሙሉ ከሶስት እስከ አራት ሳምንት ይፈጅባቸዋል። እንደ ሳይንሱ ከሆነ ይህንን እንዳለው እንይዘውና ይሄ ሳይንስ ምን ያክል እውነት ነው የሚለውን ደግሞ እኔ በእነዚህ አስራ አምስት ዶሮዎች ቼክ አድርጌ እነግራችኋለሁ። ዶሮቹ ላይ ግን ያየሁት ለውጥ እውነት ለመናገር ቢፎርና አፍተር ቢኖረኝ ትገረማላችሁ ነው የምላችሁ። እኔ ድንገት አሁን እነዚህን ዶሮች ለምን ምናምን ብዬ ሳልዘጋጅበት ስለጀመርኩ ነው እንጂ ትገረሙ ቢፎርና አፍተር ቢኖር በጣም ትገረሙበት አላችሁ። እርግጠኛ ሆኝ የምነግራችሁ ማለት ነው። የሰውነት ክብደቱ ብትል ይሄ የፒውቢክ ቦን የምንለው አለ ወይም የዳሌ አጥንት የምንለው የእሱ ስፋት ራሱ ይገርማችኋል። አራት ምናምን ነው የሚያስተኘው። እኔ ዶሮ ገጥሞኝ አያውቅም እንደዚህ እኔ እንቁላል ጣይ ራሱ እየሰራውኝ ዶሮቹን ስመለከታቸው ይሄን ያክል የፒውቢክ ቦን የምንለው የዳሌ አጥንት ስፋት፣ የብረስት መስሉ ስፋት በቃ አይቼ አላውቅም ነው የምላችሁና አስደሰቱኝ በቃ ላርለም በቃ እንደ ጉራ እንዳትወስዱብኝ ብቻ። እኔ ያው እናንተ ቤተሰቦች ስለሆናችሁ ነው እንደዚህ ማወራችሁ። ብቻ ግን ይሄ ቪዲዮ ተመችቶናል፣ በዚሁ ቀጥልበት ካላችሁ ላይክ እፈልጋለሁ። ኮመንት ላይ ደግሞ የፈለጋችሁትን ሀሳብ ጥያቄም ካላችሁ መልሳለሁኝ። የእኛን ምርትና አገልግሎት ማግኘት ለምትፈልጉ በልምድ የታገዘ በእውቀት የታገዘ ወቅቱን የጠበቀ ስራ የማቋቋም ስራ ፓኬጅ ተጠቃሚ ዶሮ እርባታ ላይ ያስፈልጋሉ የሚባሉ ግብአቶችን ሙሉ አሟልተን በራሳችን ትራንስፖርት ከቤት ኪራይ ጀምሮ ከሰራተኛ ማሰልጠን፣ ሰራተኞችን መቅጠር፣ ማስተዳደር፣ ቤቶችን ማዘጋጀት እነዚህ ሁሉ ጥርሳችን የነቀልበት ነው። በቃ ጨፍነን ልንሰራ የምንችለው ስራ ይሄ ነው። አሁን ረጅም ጊዜ የቆየንበት ዘርፍ ስለሆነ ማለት ነው። በስጋ ብትፈልጉ በጫጩቶች ብትፈልጉ ሶስትና አራት ሰዎች እየመጡልኝ ነው። አሁን በቀጣይ ቪዲዮ ሰራላችኋለሁኝ። ኪሳራ ውስጥ የገቡ ሁለትና ሶስት ፋርሞች አሉ። እነሱ ከኪሳራ ውስጥ እንዴት እንደምናወጣ ቪዲዮ ሰርቼ ይሄን ፓኬጅ አለው። በነገራችን ላይ እንደየአካባቢ ነው የሚለያየው፣ ሂሳብ ሰርተን ነው የምንነግራችሁ፣ እኛ ጋር ለምትመጡ ማለት ነው። ዱከም ብሉናይል ህንጻ ሁለተኛ ፎቅ ላይ ነው የምንገኘው አድራሻችን። ከታክሲ እንደወረዳችሁ መናኸሪያ ጠገብ ብሉናይል ህንጻ አለ። እዛ ላይ ሁለተኛ ደረጃ ላይ ሁለተኛ ፎቅ ላይ ወጥታችሁ ቢሮ ቁጥር 207 ላይ ብትመጡ እኛን አታጡንም። በነገራችን ላይ ልክ ሁለተኛ ደረጃ ላይ እንደደረሳችሁ እርባታው ራሱ እርባታ እርባታ የሚሸት ቢሮ ይቀበላችኋል። ቢሮችን ራሱ እርባታ እርባታ የሚሸት ነው። ለምን ሙሉ በሙሉ ፕራክቲካል የሆነ ነገር ስለሆነ የምንሰራው ነው፣ እዛ ቢሮ ላይ ያስቀመጥ ነው ማለት ነው። ስለዚህ ያሉንን ግብአቶች እዛ ላይ ማመልከት ትችላላችሁ። ፓኬጆቹን ምን ምን እንደሚያጠቃልሉ ማማከር፣ ሂሳብ ማሰራት ብትፈልጉ፣ ኦርደር ማድረግ ብትፈልጉ፣ ስልጠናዎችን መመዝገብ፣ ቪአይፒ ስልጠናዎችን መውሰድ ብትፈልጉ፣ የቤት ለቤት ክትትል የምትፈልጉ ካላችሁ የቤት ለቤት ክትትል የዶሮ የዶሮችን ጤና አጠባበቅ ቪአይፒ ስልጠና ብዙዎች እየለመዱት ነው። በነገራችን ላይ ብቻቸውን መጥተው ስለ እርባታቸው በደንብ እንዲገባቸው በደንብ በደንብ ጥያቄ ጠይቀው በደንብ አማክረው አማክረው ለመሄድ የሚፈልጉ ዶሮ አርቢዎች ይህንን ቪአይፒ ስልጠና ምርጫቸው እያደረጉ ነው። እናንተም ምርጫችሁ ብታደርጉ ዛሬ ላይ ቆሜ ሰማንያ አምስተኛ ዙር ስልጠና እያከናወንኩ ነው የምንገኘው፣ ሁለተኛ ቀን ላይ ነው የምንገኘው። እናንተም የሰማንያ ስምንት የሰማንያ ስድስተኛ ዙር ስልጠና መሰልጠን የምትፈልጉ ካላችሁ ሶስት ቀን ብቻ ነው የሚፈጅባችሁ፣ ከሶስት ተኩል እስከ ስድስት ተኩል። ይሄ ማለት ግን ስድስት ተኩል የምንላት ነገር እየቀረች ነው፣ ስልጠናችን እየተመቻቸው፣ ሰዎች በጣም በተመስጦ እየሰሙን፣ ሰዓቱ ሳናቀው እየሄደ ነው እና ያንን ስድስት ተኩል እንኳን ጠብቀን አናውቅም ማለት ይቻላል እውነት ለመናገር አሳልፈን ነው ሁል ጊዜ እያሳለፍን ነው። እስከ ዘጠኝ ሰዓቱ ላ የምንሄድበታለን። ጎበዝ ጎበዝ ዶሮ አርቢዎች ሲመጡ ብዙ ጥያቄዎች ይጠየቃል። እኔም ደግሞ በጣም በሞራል ነው ያንን ማብራራላቸው። እኔ ስለ ዶሮ እርባታ አውርቼ አልጠግብም። ይሄ ሁሉ ዓመት እንግዲህ ስለ ዶሮ እርባታ እያወራሁ ነው ያለሁት፣ አሁንም ድረስ ማለት ነው። እና እየሰራሁም እያወራሁም ወሬ ብቻ ሰው እየሰራሁም ነው። እና እኛ ጋር መታችሁ አንዳችም የምታጡት ነገር የለም ለማለት እፈልጋለሁኝ። ስለ ተከታተላችሁ እጅጉን አመሰግናለሁ። በቀጣይ ደግሞ ምን እንድሰራላችሁ እንደምፈልግ ኮመንት ላይ አስቀምጡልኝ። ላይክ ላይክ ላይክ እና ደግሞ ሰብስክራይብ አላደረጋችሁም አላችሁ። ስለ ተከታተላችሁ እጅጉን አመሰግናለሁ። በቀጣይ እስከነገናኝ፣ ሰላም።